ሰላም ውድ የዋርካ ሚዲያ ቤተሰቦች እንደምናላችሁ። በዛሬ በጤና መረጃ ፕሮግራማችን የወር አበባ ቀኖችን በመቁጠር እርግዝና የሚፈጠርባቸውን ቀናቶችና የማይፈጠርባቸውን እንዴት ካልኩሌት ማድረግ እንዳለብን የምንወያይበት ይሆናል ማለት ነው። እስከ መጨረሻው ከኔ ጋር ቆዩ። ሰላም እንዴት ናችሁ? ዛሬ የምናየው እንግዲህ የሜንስትሯል ሳይክል የወር አበባ ቀኖችን ካልኩሌት በማድረግ እርግዝና የሚፈጠርባቸውን ቀኖች እና እርግዝና ሊፈጠር የማይችልባቸውን ሴፍ ፔሪዶች ወይም ሴፍ ቀኖች እንዴት ካልኩሌት ማድረግ እንደሚቻል እናያለን ማለት ነው። እንግዲህ ከእርግዝና መከላከያ መንገዶች ተፈጥሯዊ ከሆኑት ውስጥ አንዱ ይሄ ካሌንደር ሜተድ ወይም ሴፍ ፔሪድ ሜተድ የሚባለው ነው። የወራባ ቀኖችን በመቁጠር የትኛው ቀን ላይ እርግዝና ሊፈጠር ይችላል፣ በየትኞቹ ቀኖች ደግሞ እርግዝና ይፈጠርም የሚለውን ያለን ማለት ነው። እንግዲህ አቨሬጅ ወይም በአማካይ በየወሩ የሚመጣ ወሩን ጠብቆ የሚመጣ የወራባ ሳይክል የሚያሳይ ነው ስዕል ማለት ነው። እዚህ አንድ ቁጥር የሚያሳየው የመጀመሪያ ቀን የወራባ ማየት የጀመረችበት የመጀመሪያው ቀን ነው ማለት ነው ይሄኛው ስዕል። ስለዚህ ከአንድ ጀምሮ የሚከተሉት ቀናት የወራባ የሚፈስበት ወይም ደግሞ ፔሪድ የምታይበት ቀን ነው ማለት ነው። ከአንዳንዶቹ ሴቶች እስከ ሶስት ቀን በሶስት ቀን ብቻ ፔሪድ ሊያልቅ ይችላል። ከአንዳንዶች እስከ አምስት ቀን ይቆያል ማክሲመም እስከ ሰባት ቀንም የሚቆይባቸው ሴቶች አሉ፣ ወይም ጊዜ ይኖራል እንደዛ የሚሆንበት ማለት ነው። ስለዚህ እንደየቀኑ ይለያያል፣ ግን እሱ ችግር የለውም ፋክተር አያደርግም። ዋናው በዚህ ታይም እና ቀጥሎ ያለው ቀን ምን አይነት ለውጥ ይመጣል የሚለው ነው። ስለዚህ ለምሳሌ ይሄ ፔሬድ እየፈሰሰ ያለበት ታይም፣ ደም እየፈሰሰበት ያለበት ታይም ያው ግንኙነት አይደረግም ነገር ግን ኢንኬዝ ኢንኬዝ ግንኙነት ብታደርጊ እርግዝና የመፈጠር እድሉ አነስተኛ ነው ማለት ነው። ፔሬድ እየፈሰሰ ባለበት ሰዓት ኦልሬዲ እንቁላል የሞተች እንቁላል ስለሆነ ይዞ እየወጣ ያለው እርግዝና የመፈጠር እድሉ አነስተኛ ነው ማለት ነው በፔሪድ ሰዓት። ስለዚህ ፔሪድ እንዳለቀ ፔሪድ እንዳለቀ ያሉት ቀናቶች ጀምሮ ያለው ነው ማለት ነው ኢፌክቲቭ ወይም ደግሞ ሴፍ ፔሬድ የሚባለው ለምሳሌ በሶስተኛው ቀን ፔሬድ የምትጨርስ ሴት በሶስተኛው ቀን ፔሪድ ካለቀ ከሶስት እስከ ስምንት ባለው ፓርት ከሶስት እስከ ስምንት ያሉት ቀኖች ምንም አይነት እርግዝና አይፈጠርም ማለት ነው። በአምስተኛው ቀንም ፔሬድ የምትጨርስ እንደዚሁ ከአምስተኛው እስከ ስምንተኛው ቀን እንደዚሁ እርግዝና የመፈጠር እድል አይኖርም ማለት ነው። ስለዚህ ከአንድ ጀምሮ እስከ ስምንት ካየድ በኋላ ልክ ከአንድ በአስራ አራተኛው ቀን ወይም በሁለት ሳምንት እንቁላል የምትወጣበት ቀን ነው። አንድ በየወሩ የወር አበባ የምታይ ሴት ልክ በወሩ ግማሽ ላይ በአስራ አራተኛው ቀን እንቁላል ከኦባሪ ላይ አድጋ ሪሊዝ የምትሆንበት ቀን ነው ማለት ነው። ስለዚህ አስራ አራተኛው ቀን ነው እንቁላል የምትወጣበት ቀን ሁለት ቀን ወደኋላ፣ ሁለት ቀን ወደፊት አድርገን ብናይ ምክንያቱም ፐርፌክትሊ ያን ቀን ላጠብቅ ስለምችል ሁለት ቀን ወደፊት፣ ሁለት ቀን ብለው ኋላ ብናደርግ ከአስራ ሁለት እስከ አስራ ስድስተኛው ቀን ባለው በእርግጠኝነት እንቁላል የምትወጣበት ቀን ነው ማለት ነው ስለዚህ ይሄ ታይም ከፍተኛ የሆነ እርግዝና የሚፈጠርበት ታይም ነው። እስከ 80 ፐርሰንት በዚህ ቀን በእነዚህ ቀናቶች ግንኙነት ብታደርግ እስከ 80 ፐርሰንት ድረስ እርግዝና ሊፈጠር ይችላል ማለት ነው። ነገር ግን እነዚህ ቀኖች ብቻ ሳይሆኑ ለምሳሌ ወደኋላ በ14ኛው ቀን ከሆነ እንቁላል የምትወጣው ወደኋላ አራት ቀን ቢያንስ ቢያንስ አራት ቀኖች ወደኋላ ምን መሆን አለበት? በ14ኛው ቀን ከሆነ እንቁላል የምትወጣው ወደኋላ አራት ቀን እነዚህ አራት ቀኖች ለምሳሌ በአስር በአስር ግንኙነት አድርጋ በ12 1 በ13 ምንም አይነት ግንኙነት ባይኖርና ና በ14 እንቁላል ብትወጣ የወንድ ልጅ ስፐርም ከሴቷ ማህፀን ውስጥ ከ3 ቀን እስከ 5 ቀን ሊቆይ ስለሚችል በዛ ሰዓት እርግዝና ሊፈጠር ይችላል ማለት ነው። ስለዚህ ለዛ ነው ኦቪሌሽን ወይም እንቁላል የምትወጣበት ቀን በ14 ቢሆንም ከጀርባ ከ10 ጀምሮ ሰምታይምስ ከ9 ማለት ነው፣ ግን ፐርሰንት ይቀንሳል በጣም ከ10 ጀምሮ ግንኙነት መደረግ የሌለበት ለዛ ነው እንቁላል የምትወጣበት ቀን ስለሆነ ዘን ወደፊት ደግሞ እንደዚሁ እስከ አስራ ስድስት ያው የምትወጣበት ሊሆን ይችላል ተብሎ ነገር ግን ሁለት ቀን ሪዘርቭ እንጨምርና እስከ አስራ ስምንት ባለው ማለት ነው እስከ 18 ባለው እንደዚሁ እንቁላል ልትቆይ ትችላለች። ሌላ እንቁላል ሪሊዝ ሊደረግ ይችላል አንዳንዴ ሁለት እንቁላል ማቹር ሊሆን ስለሚችል ማለት ነውእና አንድ ቀን ሁለት ቀን ሊቀዳደሙ ይችላሉ። ስለዚህ ከአስረኛው እስከ አስራ ስምንተኛው ያለው ቀን ፈርታይል ፔሪየድ ይባላል ማለት ነው ፈርታይል ፔሬድ የወር አበባ ማየት ከጀመረችበት የወር አበባ ማየት ከጀመረችበት ከመጀመሪያው ቀን ጀምረን ቆጥረን ከአስረኛው እስከ አስራ ስምንተኛው ቀን ያለው ፐርፌክት ፎር ፕሬግናንሲ ከፍተኛ የሆነ እርግዝና የመፈጠር እድል የሚፈጠርበት ቀን ነው ማለት ነው። ዘነዛ በኋላ ከአስራ ዘጠኛው ቀን ጀምሮ ከአስራ ዘጠነኛው ቀን ጀምሮ እስከ ቀጣይ ቀጣይ የወር አበባ ድጋሜ እስከሚመጣ ድረስ ያለው ፓርት ምንድን ነው? ኢንፈርታይል ነው። ምንም አይነት እርግዝና የማይፈጠርበት ጊዜ ይሄ ነው ማለት ነው። ፔሪድ ሊመጣ አካባቢ ያሉት ያለፈው ሳምንት ዛሬ ፔሪድ ሊመጣ ከሆነ ያለፈው ሳምንት በሙሉ ከሳምንትም ውጭ እስከ 10 እስከ 11 ቀን ያለፈው ምንም አይነት እርግዝና አይፈጠርም ማለት ነው በዛ ወቅት። ስለዚህ ሴፍ ፔሪድ ይባላል። ይሄ የሚሰራው እንግዲህ ምንድን ነው፣ ምን ለሆኑት ነው፣ ወሩን ጠብቆ በየወሩ ወሩን ጠብቆ የወር አበባ ለሚመጣላቸው ሴቶች ነው ማለት ነው። ይሄ ቴክኒክ ፐርፌክት የሚሰራው ነገር ግን አንዳንዴ ቀኑን ጠብቆ ላይመጣ ይችላል። ችግር የለውም። በየ28 ቀን ሳይሆን አንድ ሳምንት ወደፊት ሊረዝም ይችላል። አንድ ሳምንትም ቀድሞ ሊመጣ ይችላል። ኖርማል ነው። እንደዚህ ቫሪ ያደርጋል ሁሌም ማለት ነው። እንደዛ በሚሆንበት ሰዓት እንዴት እንደምትቀንሱ አንድ ሲምፕል ቴክኒክ አለች። ሁለት ቁጥሮችን በጭንቅላታችሁ መያዝ ነው። 18 ምትር ቁጥር እና 10 ቁጥር። ለምሳሌ ፔሬድ ባየሽ፣ በአንድ ፔሬድ ብታይ በአንድ ፔሬድ ብታይ ቀጣይ በ30 ወይም በ28 ፔሬድ ባይመጣ እና ቀድሞ በ25 ቢመጣ ወይም ለምሳሌ በ23 ቢመጣ፣ ለምሳሌ በአንድ አየሽ፣ በአንድ አይተሽ ልክ በ23 ቢመጣ ስንት ቁጥር ትጠቀሚያለሽ? አስራ ስምንት ቁጥር 28 ላይ 13 ቀንሽ፣ ስንት ይሆናል ማለት ነው። ልክ በዛች ቀን ጀምሮ ምን ያደርጋል? እርግዝና ሊፈጠር ይችላል ማለት ነው። 23 ላይ 18 ቅንሽ አራት አይደለም? ስለዚህ የወር አበባ ባየሽበት ቀን በአራተኛው ቀን ጀምረሽ ልታደረግ ልትችላለሽ፣ ወይም ደግሞ እርግዝና ይፈጠራል ማለት ነው። ሾርተስት ሳይክል ከሆነ ቀድሞ ከመጣ ማለት ነው። እንደዚሁ ደግሞ ወሩን ዘሎ አንድ ሳምንት አሳልፎ የሚመጣ ከሆነ ደግሞ አስር ቁጥርን መጠቀም ነው። ለምሳሌ በአንድ ፔሬዳ የተሻለ ዩዚን ወር በቀጣይ ወር ግን ወሩን ዘሎ በአምስት ወይም ደግሞ ከ35 ቀን በኋላ የሚመጣ ከሆነ የወር አበባ ከ35 ቀን በኋላ ከሆነ የሚመጣው ከዛ ከ35 10 ቀን ትቀንሽ እና 25 ከ25 ጀምሮ እርግዝና አይፈጠርም ማለት ነው። ከ25 ጀምሮ ወደ መጨረሻ ያሉት አስር ቀኖች አስራ አንድ ቀኖች እርግዝና አይፈጠርም ማለት ነው። ስለዚህ ኦልዌይስ መሀል ላይ ያለው ታይም ነው ማለት ነው። በጣም ሀይለኛ የሆነ የእርግዝና የመፈጠር ዕድል የሚኖረው መሀል ላይ ያለው የወር አበባ መሀል ሴንተር ጋ ያለው ፓርት መሀል ያለው አስር አስራ አንድ ቀን ነው የእርግዝና የሚፈጠርበት ፓርት ማለት ነው። እንዲሁ ካልኩሌት ማድረግ ካቃታችሁ ወሩን እየጠበቀ የሚመጣላችሁ የወር አበባ ወሩን እየጠበቀ የሚመጣላችሁ ሆኖ ካልኩሌሽኑ የማይገባችሁ ከሆነ ቀላል ቴክኒክ ልንገራችሁ የወር አበባ ማየት ከጀመርሽበት እስከ ስምንተኛው ቀን ምንም እርግዝና አይፈጠርም ዘንድ ዘን ከስምንተኛው እስከ አስራ ዘጠነኛው ቀን ያለው ጋፕ ላይ እርግዝና ሊፈጠር ይችላል። ከአስራ ዘጠነኛው ቀን ቀጣይ እስከሚመጣ ያለው ደግሞ እርግዝና አይፈጠርም ይፈጠርም ማለት ነው። ስለዚህ በአንድ ወር ውስጥ ከስምንተኛው ቀን እስከ አስራ ዘጠነኛው ቀን ባለው ውስጥ ነው እርግዝና ሊፈጠር የሚችለው ማለት ነው። ስለዚህ በእያንዳንዱ ወር ሁለት ሳምንት ያክል እርግዝና የማይፈጠርበት ጊዜ አለ። ኦልሞስት ሁለት ሳምንት ወይም አስር አስራ ሁለት ቀን የሚያክል ደግሞ እርግዝና የሚፈጠሩበት ቀኖች አሉ ማለት ነው። በዚህ መልኩ ካልኩሌት ማድረግ ይቻላል። ነገር ግን ይህን ካልኩሌት ስታደርጉ አንደኛ ቢያንስ ለስድስት ወር የወራ አባ ሚመጣውን ቀን ካልኩሌት ማድረግ አለባችሁ። ሁሌም ማለት ነው ቼክ ማድረግ አለባችሁ። የወራ አባ ሚመጣበትን ቀን ለስድስት ወር ካልኩሌት ማድረግ አለባችሁ። ይሄ እንግዲህ ካሌንደር ሜተድ ወይም ሪትም ሜተድ ወይም ሴፍ ፔሬድ ሜተድ ይባላል። ይ ቴክኒክ ማለት ነው። ያው ጠቀሜታው ምንድነው? ምንም አይነት ሳይድ ኢፌክት የለውም። ቀን ሽመች አካልኩሌት እያደረግሽ ነው፣ እንደ እርግዝና መከላከያ የምትጠቀሚበት ማለት ነው። ምንም ወጪ የለውም። ናቹራል ተፈጥሯዊ የወር አበባ ዑደት አይዛባም። ምክንያቱም ትጠቀሚ መድኃኒትም ሆርሞንም የለም። ጥቅሙ ውሱ ነው እና ያው ከባህልም ከካልቸርም ከሃይማኖትም አንጻር ምንም አይነት አተጠቀሚ በተፈጥሯዊ መንገድ ስለሆነ ኢፌክቲቭ ነው ማለት ነው። ጤና ጣቢያ መሄድ አያስፈልግም፣ ፎሎ አፕ አያስፈልገውም። ይሄ ጥሩ ጎኑ ነው ማለት ነው። የወር አበባ ቀኖችን ቆጥሮ እንደ ኮንትራሴፕቲቭ መጠቀም አንድ ጥሩ ጎን ይሄ ነው። ነገር ግን ያው ጉዳትም ይኖረዋል። አንደኛ አንዳንዴ ቀኑን ፐርፌክትሊ መቁጠር አለመቻል ሊሆን ይችላል። ሁለተኛ ደግሞ ያው በሽታ ማስተላለፍ ሴክሱዋል ትራንስሚትድ ዲዝዝ ኤች አይ ቪ ምናምን የመሳሰሉ ነገሮችን አይከላከልም። ምክንያቱም ምንጠቀመው ነገር ስለሌለ በዚህ እንትን ማለት ነው። ስለዚህ በዚህ ቴክኒክ መጠቀም ይቻላል ማለት ነው። እንግዲህ የወሊድ መቆጣጠሪያ ቴክኒኮች ብዙ ናቸው፣ ብዙ ናቸው። ቴምፖራር የሚባሉት ለጊዜው የምንጠቀማቸው በአራት ይከፈላሉ። ያው ለዘለቄታም አለ ጭራሽ ነው እንዳይወልዱ የሚያደርጉም ስላለ ማለት ነው። ግን ቴምፖራሪዎች ለምሳሌ ሆርሞናል አለው አለ የሚዋጡ ፒሎች፣ የሚቀበሩ አሉ፣ ማህፀን ውስጥ የሚቀበላለ ኢንትራዩትራይን ቤሬር ሜተድ የሚባሉ አሉ፣ እንደ ኮንዶም ማለት ነው። እና ተፈጥሯዊ የሚባሉት ደግሞ አንዱ አሁን ያየነው ነው ነው የወር አበባ መጠቀም ነው ተፈጥሯዊ። ሁለተኛው ደግሞ ላክቴሽናል አሚኖሪያ የሚባለው ልጅ ከወለዱ በኋላ ያለው የመጀመሪያው ስድስት ወር ጡት እያጠባች ከሆነ እናቲቱ ምንም አይነት ማርገዝ እድል አይኖራትም ማለት ነው። ነገር ግን በመሀል የወር አበባ ማየት ከጀመረች የማርገዝ እድል ይኖራታል። ግን የመጀመሪያውን ስድስት ወር ሁሌ ጡት የምታጠባ እናት ምንም አይነት እርግዝን አይኖርም። ይሄ ራሱ አንድ ተፈጥሯዊ ነው። ሌላ ተፈጥሯዊ ናቹራል ሜተድ ሶስተኛው ኮይተስ ኢንተራፕተስ የሚባለው ነው። ግንኙነት እያደረጉ መጨረሻ ላይ የዘር ፍሬን ከውጭ ማፍሰስ ማለት ነው። ይሄ እንግዲህ ይሄ ትንሽ ሪከመንድ አይደረግም፣ ግን አብዛኛው ሰው የሚጠቀመው ይሄን ነው ይላል። ሪሰርቾች ይህን ነው የሚያሳዩት። ነገር ግን እስከ 25 ፐርሰንት ድረስ እርግዝ እንዳይፈጠርባቸዋል ማለት ነው። ምክንያቱም ሴክሹዋል ኢንተርኮርስ እያደረጉ መጨረሻ እርካታ ጋር ሲደርሱ አውጥቶ ውጭ ማፍሰስ ታይሚንጉን፣ አንዳንዴ የሚቀሩ የዘር ስሮች ስለሚኖሩ ፐርፌክት የመጠቀም እድል አይኖረውም ማለት ነው። ስለዚህ ሲምፕሊ እንደዚህ አይነት ቴክኒኮች አሉ፣ የተለያዩ ቴክኒኮች አሉ። ስለሌሎቹ በቀጣይ ቪዲዮ የምናይ ይሆናል። ለዛሬ ልነግራቸው የፈለግኩት ምንድን ነው? ይህን ተፈጥሯዊን የወር አበባ ቀኖችን በመቁጠር ብቻ እርግዝና የሚፈጠርባቸውን ከፍተኛ ቀኖች እና ሌሎችን እርግዝና የማይፈጠርባቸውን ቀኖች በደንብ ማወቅ እንድትችሉ ስለፈለግኩ ነው። ምክንያቱም በአንድ ወር ውስጥ ሁለት ሳምንት እና ከዛ በላይ ያክል እርግዝና የማይፈጠርባቸው ታይሞች ስላሉ ማለት ነው፣ የወር አበባ የሚፈስበትን ቀን ጨምሮ። ስለዚህ ይህንን ካየን ለዛሬ ቀጣይ ሌላ ቪዲዮዎች እንቀጥላለን። ስለ ኢንፈርቲሊቲ ስለ ሌሎች ኮንትራሴፕቲቮች እናወራለን። ጥያቄ ካላችሁ ኮመንት ላይ ማስቀመጥ ትችላላችሁ፣ ዲስከስ ማድረግ እንችላለን። እስካሁን ከኔ ጋር ስለቆያችሁ አመሰግናለሁ። ቻው